ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ? ወንድማችን መንሱር ጀማል ከወገናችን ሀቢባ ቤት ገብቶ ባለፈው ወር ግርግር እንዲፈጥር ስላደረገው ስለ ባለሴጋው የኦርቶዶክሱ እፎይ ተናግሮ ነበርና ባለሴጋው እፎይ የወንድማችን መንሱር ንግግር ወስዶ ነቢያችንን አለይ ሰላት ወሰላምን ሲሳደብ ነበረ። የኢትዮጵያ እስልምና ጉዳዮች ጠበቃቸው ይህ ስድብ እንዲደርሰው እፈልጋለሁኝ። ባለሴጋው የኦርቶዶክስ እፎይ በህግ እየተፈለገ ነው፣ ተጨማሪ ክስ ነው የሚሆነው። ወንድማችን መንሱር ጀማል ምንድን ነው ያለው? ተራ ግለሰብ ነው ያለው። ተራ ብሎ ማለት ስድብ አይደለም። ነገር ግን ባለሴጋው ያለውን ላሰማችሁ ነው ያገረው። ተራ ማለት ለስድብ ከተጠቀመው ተራ ሰው፣ እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነቢዩ ሊያፕላ ያርገን እናሳየዋለን። ተራና የተናቀ የተዋረደ፣ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። ፕሮፌሽናል እውቅና የሌለው ማንኛውም ሰው ተራ ተብሎ ነው የሚጠራው። ተራ ስድብ አይደለም እንግዲህ በመረጃ ነው የምናገረው ብሏል ባለሴጋው የኦርቶዶክስ ኦፍ ወይ ሰይሀል ቡሀሪ ላይ ሀዲስ አምጥቶ ሲቀጥፍ የነበረው ሀዲሱ ላይ ቆሻሻ፣ የተናቀ፣ የተዋረደ የሚል ፈጽሞ የለውም። እንደውም ሀዲሱ ላይ ምንድን ነው የሚለው ኦርድናሪ ማን። ኦርዲናሪ ማን ብሎ ማለት ፕሮፌሽናል እውቅና የሌለው ሰው ማለት ነው። ፕሮፌሽናል እውቅና የሌለን ማንኛችንም ምንድነን ተራ ነው የምንባለው። መምህር የሆነ መምህር፣ ፕሮፌሰር የሆነ ፕሮፌሰር፣ ዶክተር የሆነ ዶክተር ይባላል። ከዛ ውጭ ፕሮፌሽናል እውቅና ከሌለን ተራ ነው የምንባለው። ነገር ግን ባለሴ ኦፍ አንደበቱ ለስድብና ለውሸት የተገራ ስለሆነ ሀዲሱ ላይ የሌለን ነገር ወይም ቋንቋ የማይገባው ሰው ሆኖ ተሳድቧል። ጠበቆች ይስድቡ እንዲደርሳችሁና በክሱ ላይ ተጨማሪ ክስ እንዲሆን እናስቀምጣለን ማለት ነው። እዚህ ዓለም ላይ ማንኛውም ነገር በቅደም ተከተል ነው ያለው፣ በቅደም ተከተል ነው የምንኖረው። ለምሳሌ በአንድ ሀገር ከተራው ዜጋ እስከ ጠቅላይ ሚኒስትር ቢባል ተራ ዜጋ የተባለው ሊሳደብ ነው? ተራ ተባልኩ ብሎ አይሳደብ። ምክንያቱም ቅደም ተከተላችን እስከሆነ ድረስ ጠቅላይ ሚኒስትር ዶክተር ካልሆን ወይም የሃይማኖት ሰባኪ ካልሆን ተራ ተብለ ነው የምንጠራው። ተራ ስድብ አይደለም። ባለዜጋው ፎይ እውቀት የሌለው አንደበቱና መለሱ ለውሸት፣ ለስድብ፣ ለቅጥፈት ለጸያፍ ቃል የተገራ ስለሆነ ተራ ተባልኩ ብሎ ሊሳደብ ወጣ። እንዲህ የሃይማኖት መምህር ከሆንክ ወይ ዳቆን ወይ ቄስ ነኝ የሃይማኖት መምህር ነኝ ብለህ ተናገር። ወይ በፕሮፌሽናል ዶክተር ከሆንክ ዶክተር ነኝ በል። አንተ በዘመድህ ሆቴል ተቀጥረህ ሙዚቃ ጫዋች ዲጄ ሆነ ነው የምትሰራው። ስለዚህ ተራትበሉኝ ሙዚቃ ጫዋች ዲጄ ነኝ ብለህ ተናገር። ወተ የሌለ ሐዲስ ላይ ያልተጻፈ የምትናገረው። እኔ እኮ በጣም ነው የሚገርመኝ። በእርግጥ አንተ በኦርቶዶክስ ተስፋ ቆርጠ የኦርቶዶክስ ዶክትሪንን መጽሐፍ ቅዱስ ላይ ስታጠው እኛ ሙስሊሞችን ለማበሳጨት ነው እንግዲህ ቲክቶክ ላይ እየመጣኸው። ራስህንም አላዳንክ ኦርቶዶክስንም አላዳንካት። በነገራችን ላይ የኦርቶዶክስ ዶክትሪን መጽሐፍ ቅዱስ ላይ የሌለበት ትልቁ ምክንያት እኛ አይደለንም የኦርቶዶክስን ዶክትሪን ተጨማሪም የፕሮቴስታንትን የካቶሊክን ዶክትሪን ያመጡት መነኮሳትና ቀሳውስቶች ናቸው። ኢየሱስ ፈጣሪ ነው፣ እግዚአብሔር ወልድ ነው፣ ማርያም ፈጣሪ ወለደች የሚለው የመነኮሳት አስተምሮ ነው እንጂ የኛ የሙስሊሞች አስተምሮ አይደለም። ስለዚህ ድሮ ተሰብስባችሁ ኢየሱስን ፈጣሪ እንዳደረጋችሁት፣ ማርያም የፈጣሪ እናት እንዳደረጋችሁት ተሰብሰቡና መጽሐፍ ቅዱስ ላይ የለም። ይሄ በኮማንድ ፖስት የመጣ ነው፣ ኢየሱስ እግዚአብሔር ወልድ ነው፣ ማርያም እግዚአብሔር ወለደች የሚለው ። ስለዚህ ሽረ ነዋል ኦርቶዶክሱም ጴንጤውም ካቶሊኩም ኢየሱስን እግዚአብሔር ወልድ ከማለት ይቆጠብ ማለት ትችላላችሁ እንጂ እኛም በመሳደብ የሚወጣ ነገር የለም። ተጓብተናል። እና አይጢ መስል ከተደበክበት ውጣ። ደግሞ ተደብቀም ተዋሸ ትሳደባለህ። እንደ ሰው ተከሶ በሕግ የተፈለገ ለሕግ እጅም መስጠት አሳፍሮ ተደብቀ አይጢ መስል ተቀምጠ የሴት ቀሚስ ለብሰ ነው የምትዘዋዘረው እንደ ሴት ፈርታ ተንበቅ በቃ የተቀመቅበት ቦታ ሆነ። ደግሞ ተሳደባለህ። በክስ ላይ ተጨማሪ ክስ ማለት ነው። ስድብህ ተጨማሪ ክስ ይሆናል። አንተም ራስህም እስር ቤት ኦርቶዶክስንም ይዛት ገደል ገባ። ምንም ጥርፍ አላመጣህም። አይ ምስኪኑ።